ሰላም ለኪ እያለ ሰላም ልኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። እውነት ከዶክተር ኪራ ጋር አንድ የዘመርከውን፣ አንድ እውነት ነው። በጣም ምትወደው ግን አንተ ምትወደው፣ አንተ ምትወደው፣ እኔ አላስገድድህም። አንተ ምትወደው አንድ ዝምር ዘምርልህ። አይዞ ፓስተር፣ አይዞ። ግን እኮ ድመት ነው ያየሁት እውነቱ። አሁን እንግዲህ ወደ መዝሙሩ ተማምነን አሳይቼ ጨርሰናል። አሁን ወደ ዝማሬው ዘምርልን ፕሊስ። ድመት ነው ግን እኔ ያየሁት እኮ። ዘምርልን ፓስተር ዘምርልን። ቤተሰቦቻችን እናክብራቸው ፕሊስ። ዘምርልን ፓስተር። ድኩላ ሳተው አንበሳ ነው ብለህ ታታለኛለህ። ለምን ተኩላ አይሆንም? ድኩላም ይሁን ተኩላ ፓስተር ዘምር። ሁላችሁም ሀብትሽ

እሺ አንተ ጋር ስንት ሰው አለ? ስምንት መቶ ሰው፣ አንድ ሺህ ሰው ይግባ። ገብቷል። ዘምርልን። እኔ እየዘመርኩ አንበሳ ከወረደ ዘምር

እኔ ጋር እየዘመርኩ፣ እኔ ጋር አንበሳ ከወረደ አቋርጣለሁ። አንተ ጋር አንበሳ ከወረደ ግን እደግማለሁ። ዘምር፣ ዘምር፣ ዘምር። ትደግማለህ መድገሙን። ዘምር፣ ጀምር። አዎ፣ በቃ ቀጥል። ለምን አቆምክ እንዳትለኝ ዲል ነው አንተ ጋር አንበሳ ከወረደ ደግሜ ዘምራለሁ። ዘምር፣ ስለ መድኃኒዓለም ፓስተር፣ እኔ ጋር ያላችሁ ተወዳጆች አንዴ አንበሳ አድርጉና ከዛ እንዳቋርጥ ታደርጉኛላችሁ። አንዴ አንዴ ታደርጉኛላችሁ ዘምር ፓስተር፣ እንትን አስተካክል አንተ ጋር የሆነ ነገር መቷል። እኔ ጋር ዝም ብለው ኦኬ ይበለው። ከዚህ በኋላ ስልክ እንዳታሳይ ሪካርድ ምናምን እንደዚህ አድርገህ አታሳይ። ኦኬ ልበለው አልኩት፣ ዲስኮኔክት ይለኛላ። አይልህም ጌታን አለኝ። ወይ የኤክስ ምልክት ሁሉን ተጫነው፣ ወይ ደግሞ ፋንስ ልበለው። አዎ ካንሰል ካንሰል አልኩት። በቃ ይበቃል። ላይሰንስ ታወጡ ምንድን ነው ወረቀቱን? ማለት ክፍለ ከተማን እንደዚህ ነው የሚሞሉላችሁ። ፓዘር ይሻርፋሉ። ዘምር። እኔ ጋር ተዘጋጁ ኃያላን። እኔ እንዳቋርጥ ታደርጉኛላችሁ። ዘመር ፕሊዝ ሰላም ለኪ እያለ ሰላም ለኪን እያለ ሃርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ አርና ወርቁን ስታስማማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። አቋርጦ ወረደ ወረደ ወረደ አልወረደም ከወረደ ይኸውልህ ነጥብህ ከፍ ይላል። ፓስተር ፕሊዝ ዝም ብለህ ዘምር፣ ስለ ፈጠረ አምላክ ዮሐንስ ሰው ኢሞጂ ልከውልህ ነው፣ ኢሞጂ ልከውልህ ነው። ዘምር፣ ዘምር፣ በል ዘምር። እኛ የአምስት መቶ ዘጠና ስምንት ኮይን አንበሳ ናቸው። ዘምር፣ ዘምር። ተሰማ ላይ ነው የቆምከው ተሰማ የመላኩ ድምፅ ተሰማ። አረዘም በጣም ነው የሚያምር ብፋሰር ሰላም ለኪን እያለ አርና ወርቆ አንስታስማማ የገብርኤል ድምፅ ተሰማ። ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ከሁሉም ይበልጥ ኢየሱስ አለ። አሁን ከኢየሱስ የሚበልጥ ማን አለ ይላል ዝማሬው። አሁን ፓስተር እንዲህ መቀላቀል አግባብ ነው? አሁን ዝማሬው ላይ ገብርኤል ድንግል ማርያም ወይ ሰላም ለኪ ሰላም ለአንቺ ይሁን እያለ አበሰረሽ ይላል እንጂ ከኢየሱስ የሚበልጥ አለ የሚል የለውም። ስለዚህ ፓስተር መቀላቀል ጥሩ አይደለም። ለሌላ ጊዜ ከሁሉ የሚበልጥ ይሰንሳል ለቁርአን ታምጥቀበላ ሰንሳል ለቁ ወይ ይላል ኦይ የሚበልጥ አለ አላልኩኝም ፓስተር እኔ ላይሰንሱ፣ ግን እንዳይታገድ ሲባል ግን ይሄኛውን አለፍ ያለሁ ችግር ከሰለሞን ሚበልጥ ነው። ኧረ ፋዘር የገዛውን ሻርፕ ጽሑፉን አብበን የገዛው አላነበብከው አላነበብከውም? አልተማርክም? አላንዱ አንተ ዝም ብለህ የማኅበሩ ተዳራቂ ነህ። እኛስ እንዳን ጠቁር ጽሁፍ የሌለው ሻርፕ መጠራ ነው። ደስ ያደረገነው ግን ፓሰር፣ እግረ መንገድ በቁም ነገር ምንድነው የሚለው ሻርፕ ላይ አለው? ጽሁፍ እኮ አደለም ኢንዶሚኒ ፈሶበት እኮ ነው። አረ፣ ቡርቴ ኢንዶሚኒ ነው የሚሰራለ ጠዋት ጠዋት ፓሰርዬ፣ እጅግ በጣም ደስ ይላል። በነገራችን ላይ ስፔሻሊ አንተን ማሸነፍ እጅግ በጣም ደስ ይላል ፓሰር፣ ምክንያቱም እንዳንተ ጌም እኮ አልተጫወትንም ዛሬ። አይኖ አይኖ። በዚህ አጋጣሚ ውስጥ ያላችሁት ወንድሞቻችን እኔና ፓስተር ሶፊ ጁን 14 በኢትዮጵያ ሰኔ ሰባት ማለት ነው በነጮቹ ጁን 14 ላይ ከምሽቱ ሁለት ሰዓት ቅዳሜ ዕለት ነው የሚውለው። ከምሽቱ ሁለት ሰዓት ከባድ የሆነ ፍልም ያለን በነገራችን ለኛ ኦርቶዶክሲያን፣ በዚህ አጋጣሚ የላይቭ ሪከርድን ሁሉ ለመስበር ነው ያሰብነው። አንድ ጊዜ መልካም ፈቃድ ፓስተር፣ አንተ ጋር ስንት ሰው እንደሚገኝ ባናውቅም እኛ ጋር ግን ከመቶ ሺህ ሰው በላይ ኤክስፔክት ይደረጋል እና በአደገኛው ነው ምንዘረረ። እኛ እኮ ኦልሞስት 42 ሚሊዮን አልፈናል። የእናንተ አቅም የእናንተ ቤት እናንተ ቸርች ውስጥ ግን ቁጥር አይፈራም ልበል። ሰው አይተዋል ፓስተርዬ፣ የሆነ ቪዲዮ አይቼ ነው አንዱ አንድ ስሙ ጠፋኝ አንዱ የሆነ አገልጋይ ጋር ሄዶ ለቸርች ህንፃ ማሰሪያ የሚሆን እግዚአብሔር ሆይ መቶ ሀያ ቢሊየን ልቀቅልን አለው። ፕሮፌቱን ቢሎ ጥሩ ነው አለቅም ብሎ አለ። እኛ ቸርሲ አይደለም። ይኸውልህ፣ አሁን እኮ የእናንተ አንዱ ወንጌል ጥሩ ነው። ፕሮፌት እንዳንተ ጸጉሎ ለስለስ ያለ ሰው